እንደሆነ ስለ ልጆቼ መቼውን እንዲማደርግላቸው ብሎ በቁጭት እንደሚመለከት ሁሉ፣ ጆሲ ስለ እውነት ነው የምልህ። ይኸው በእግዚአብሔር ፊት ነው ምነግረ ብዙ ነፍሳት ወደ ቅድስ ቤተክርስቲያን በተመለሱ ቁጥር በልቤ ውስጥ ሁልጊዜ የምትመላለሰው የመጀመሪያው ሰው አንተን ምኞቴን ነገር ያለው በጣም ስለምወድ። ይሄ መልካምነት ቅድም እንደተናገርኩት ከሌላ ከምንም ይመጣ አይደለም። እኔ መጥቼ እናትህን እንተዋውቂያት አለው። እናትህ ጋር ያለው የእናትነት ጸጋ እናተህ ጋር ያለው የእናትነት ግሬስ በቃላት ተነግሮ የሚን እንዲህ የሚባል አይደለም። እና ሁሉም ዙሪያ ያለው ነገር መልካም ነው። በቃ አንድ ነገር ብቻ ይቀራል። አንድ እርምጃ ተራምዶ ኢየሱስ የሚለውን ስም ከመጥራት ባለፈ ስጋውን መብላት ደሙን መጠጣት እውነተኛውን ጌታ ኢየሱስ ክርስቶስን በእውነተኛው እርሱ ራሱ በመሰረታት በዛች ቅድስት ቤተክርስቲያን ውስጥ ተገኝቶ ስጋውን በልቶ ደሙን ጠጥቶ እርሱን ማምለክ ለእርሱ መገዛት ብቻ ነው የሚቀረው እና ጆሲ ምኞት አይከለከልም። ሰው በጣም ስለምወድ ስለ እውነት በጣም በጣም በጣም ስለማከብር ይህንን ምኞት ለአንተ መኛለው። እግዚአብሔርም አያሳፍረኝም። እግዚአብሔር አምላክ መልካም ነገሮችን በአጠቃላይ ይፈጽማል፣ ያደርጋል። የጠየቁትን የማይነሳ የለመኑትን የማይረሳ አምላክ ነው። ሰው መድህን ዓለም ክርስቶስ አንተንም ወደ እውነተኛው መንገድ መልሶ እርግጠኛ ነኝ፣ እች ያመቅናትንም ባያፈሰስናት እንደምንደሰት እርግጠኛ ነኝ። ጆሲ የእኔ አባት በጣም ነው ታች ታቃለህ። የሆነ የሆነ ነገር ተሰማኝ። ጌታን እግዚአብሔርን ነው ምል ብቻ ብዙ አላወራም፣ ግን የምር በጣም በጣም ምርጥ ሰው ነው። በጣም ከልቤ እግዚአብሔርን በጣም ግን በቃ እግዚአብሔር ያሳካል፣ የልቤን ሞት የእኔንም የልቤን ሞት ያሳካል። እውነት አምናለሁ ላይክ እንደሚሆን አውቃለሁ የሚቼ እንደሆነ ነው የማላውቀው። ይህ የሆነ እግዚአብሔርን ወድያለሁ ምናምን ስል የምር የምር በቃ እንትን አልኩ የምር የምር ተሰማኝ። ወንድሞች የሚወደዋል ምናምን ይሁን ላይክ እንደዚህ ስል የሆነ አንዳንድ ለቃላት ለማለት ይሆናል የምንለው፣ ግን ለአንዳንድ ሰው የተለየ ስንት እግዚአብሔርን ነው ምለ የምር የምር ተሰማኝ እግዚአብሔርን በኢየሱስ ብቻ የምር እግዚአብሔር ያስከል ጊዜውን አናውቅም ግን ይሳካል። አረ እኔ እውነት ለእግዚአብሔር አምላክ ትክክል፣ አንተ እንዳልከው እኛ እናስባለን፣ እርሱ ይፈጽማል። ጆሲ እኔ አንድ ምነግርህ ነገር ከልብ ስለ እውነት ነው ምለን እዚህ ቲክታክ ፕላትፎርም ላይ ከፈራቸው ወንድሞች አንድም አንተን የሚጠላ ሰው የለ። እንዲህ የምልህ በሽንገላ ቃላት አንተን ኦርቶዶክስ ስላደርግ አይደለም፣ ከልብ ከልብ፣ ስለ ቤተ ክርስቲያናቸው ብቻ ልንገራችሁ። እንዲህ ስናገር የሌሎችን ቤተ እምነት እየነካው አይደለም። በዚህ አጋጣሚ ፕሮቴስታንት እህቶች፣ ወንድሞች ያው እግዚአብሔር መስክሬ እጅግ በጣም ነው የምንወዳችሁ። ይህንን ለምን አልኩኝ? በኋላ ነገራችኋል። ለሽንገላ አይደለም። ጆሲ ኦርቶዶክስ ለመሆን መጀንጀን ሽንገላ ምናምን ያስፈልጉ፣ በስላሴ ዘንድ መመረጥ ይፈልጋል። የሁላችንም የልባችን ጸሎት ነው፣ ስለ እውነት ነው። ምድ የሁላችንም የሁላችንም አንዳችን ለአንዳችን ጸሎት ማድረግ እንድንችል ስልጣንን ስለሰጠን ክርስቶስ እኔ ስለ አንተ ጸልያለሁ ስለምውድ፣ ማለት ነው በቃ እግዚአብሔር ፈቃዱ ሆኖ አንተ በስላሴ ዘንድ ተመርጠ ሀብተውልናን ስመ ክርስትናን አግኝተ የእግዚአብሔር ልጅ ተባል ዘንድ የእኔ ምኞት። እኔ በቁም ነገር አንተን የሚጠላ ፕሮቴስታንትም አንተን የሚጠላ ኦርቶዶክስም የለም። ምንም እዚህ ጋር ፖለቲካ ልንሰራ አደለም፣ ላይብ የተቀመጠ ነው። ግን እኛ በጣም በጣም እንወዳለን። የሚገርም መልካምነት አንተ ጋር አይተናል። እኔ ደግሞ በቁም ነገር ይኸው ላይቭ ላይ እንደዚህ ብዬ ካላቅም በቁም ነገር በጣም ነው የምወደው። ከዚህ በፊት ንስሐ ነው ልናገር ጆሲን በንግግር አስቀይም ይዋቃለሁ፣ ተቆጥቼ ይዋቃለሁ እንደ ልጅ። ስለ እውነት በእድሜ ተቃራራቢ ሆንን ሳለ ማለት ሁለታችንም ወጣቶች ሆንን ሳለ ነገር ግን እኔን አክብሮ እንደ አባት እኔን እንደ አባት እሱ ደግሞ እንደ ልጅ ሆኖ ነው መብቱ ይቅርታ የጠየቀው። የሚገርም መልካምነት አለ ውስጡ። ይህን መልካምነት እግዚር አምላክ አይቀይረው። ይሄ እንዳለ ሆኖ ግን ጆሴ፣ በሶሻል ሚዲያ ላይ በቲክታክ ፕላትፎርም ላይ ስለ እውነት በጣም ብዙ መመለስ የሚፈልጉ ሰዎች ሲኖሩ ወደ ወንድሞች ነው የምልከው፣ ወደ ወንድሞች። ብዙ ጊዜ ሰው ማግኘት ይከብደኛል፣ ሰዎችን አላገኝም ምናምን። ግን አንተን መቼ የበለጠ ወደድኩ ጆሴ? እናትህን ያወቅኳት ጊዜ ያው አንቱ እያልኩ ማላወረው በጣም ስለመወዳት ነው። ማዘር በጣም አንቱታም ይገባቸዋል። በጣም የተከበሩ ትልቅ እናት ናቸው። ግን እኔ አንቺ የምለው ከንቀት ሳይሆን ከፍቅር ነው። በጣም ስለ እውነት ነው። ማዘርን ያወኳት ቀን አንተን የበለጠን የወደድኩ። ምክንያቱም ያ ውጤት ማለት ጆሴ የተባለው ፍሬ የቤተሰቡ ጭምር ውጤት ነው። የማዘርም ጭምር የማዘር ነጸብራቅ ነው ራሱ ጆሴ። እና በቃ ሁልጊዜ ነው፣ ሁልጊዜ በልቤ ይመላለሳል ጆሲ። ተወዳጆች የሆነ እገሌ መጥቶ ከሌላ ቤተ እምነት ዛሬ ሀብተው ልናስ መክር ስናገኘ ወደ ቅዱስ ቤተክርስቲያን ተመለሰ፣ የክርስቶስን ልጅነት አገኘ በተባለ ቁጥር በመጀመሪያ የምትመጣው ሰው በልቤ ጆሲ አንተን በጣም ስለምወድ በጣም በጣም በጣም እኔ ጋር ልዩ ቦታ ስላለ እግዚአብሔር አምላክ ይሄንን መጓጓቴን አይቶ የልቤን መሻት ተመልክቶ ያኔን ብቻ አይደለም። እዚህ በቲክታክ ፕላትፎርም ላይ የሚያውቁህን የኦርቶዶክስ እህት ወንድሞችህን እህት ወንድሞችህን ብቻ አይደለም ኦርቶዶክሳዊ እናት አባቶችህንም፣ ኦኬ ልመናና ጸሎት እግዚአብሔር አምላክ ተቀብሎ በቲክታክ ፕላትፎርም ላይ ያሉ ወንድሞችህንም ምኞት ጭምር እግዚአብሔር አምላክ ሰምቶ ተቀብሎ ወደ እውነተኛው መንገድ መልሶልን በቃ እኔ ፍላጎቴ ነው ጆሲዬ በቃ ፍላጎቴ ነው ከአንተ ጋር ነጠላ ለብሼ በቁመት ብትበልጠኝም እግዚአብሔርም ከአንተ ጋር ነጠላ ለብሼ ቆሜ አስቀድሽ አንተ ቅዱስ ስጋውን ክቡር ደሙን ተቀብለህ የእግዚአብሔር ልጅነት እንድታገኝ ይሄ የኔ ምኞት ነው። አሁንም በጣም ነው የሚወድ ሁሉም እዚህ ውስጥ ያሉ ወንድሞች እጅግ በጣም ነው የሚወዱ ሁሉም እያንዳንዳቸው፣ በቲክታክ ፕላትፎርም ያፈራቸው እህት ወንድሞቼ ኦርቶዶክሲያን የሆኑ በአጠቃላይ እጅግ በጣም ነው የሚወዱ እና በርታልን። በልብህ የሚመላለስ ጥያቄ ካለ ቀረ ወንድሞችን አናግራቸው ጠይቃቸው። ከሁሉ በላይ ነገሮች ላይ እንድትራመድ ሞር እንድትፈጥን የሚያደርግ እሱ ስለሆነ ማለት ነው እና ቅዳሴያችን አብረን እንድናስቀልስ ፈልጋለሁ እና ደግሞ ወዳል ሰውተለበሽረሚ አባት የበትን ወዳለሁ በእውነት ምን እንደሚ ትለኛለህ። በቃ እኔ ብቻ እላለሁ አንተ እረፍ ምናምን ብለህ ነቅለህ አስወጣኝ። እኔ አጫውተህ ምናምን አሸንፈህ ቅጣት ብለህ ነበር አይደለም፣ እንትን እምትለው ዛሬ ይኸው ተሸንፈናል ትላል። ይህ እንግዲህ በለው አንተ። እሺ ብቻ እግዚአብሔር ይመስገን፣ በእውነት ያንተ ልብ ይቀየረልኝ። ቅዳሴ ከኛ ቤት ይሰማል እኮ ግን ውስጥ ገብቼ ግን ከቤት ምናምን ይሰማል። አንድ በዚህ አጋጣሚ አንድ ነገር አላብዛና አንድ ቆይ ለብቻ ነገር አለው እሱን ነገር አሁን የአንተ ታሪክና ጆሲ፣ እኔ በህይወቴ ለመጀመሪያ ጊዜ ልክ ነርስ ሳውቅ በቤተ ክርስቲያን ውስጥ ሲነበብ የሰማሁት የታመረ ማርያም ክፍል ስለ እውነት ይገናኛል። እና እሱን ለብቻ ሌላ ጊዜ ነገር አለቁ። ወደ ጨዋታችን መለስ ቅዳሴ፣ ስለዚህ በደም ሰምታ አታቅም እ አንድ የቅዳሴ ፓርት ላስ ብለል አለማ ስለማይቀር አብረን ማስቀደሳችን እኔ ገና ከአሁኑ ልጀምር። አማርኛ ነው? አይ ግዕዝ ነው። ግን እኔ አንድ ጊዜ እላለሁ አንተ አንድ ጊዜ ትላለህ፣ እንደዛ ተራ በተራ እንደዛ እየተጋገዝን እላለን። አንቺ ደግሞ ዜማ ላይ እሳት ነሽ። ዜማ ሉ

እንዲህ እኔ ሲቀደው ስዘምረው ልክ ነበረ የለቀኩት ቪዲዮ ላይ አላቅም። ከለቀኩት በኋላ ምን እንደተፈጠረ እና ኬጋ ሌላ ነገር ይሰኙትና እነሱጋ ትንሽ ልየተጎዳል ዘወትር የሚለውን ሁልጊዜ በእኛ በቅዳሴያችን ጊዜ ዘወትር የሚባለውን ፓርቲ ብቻ ላስ ብለ አይ፣ ለምን መሰለህ ጁሲ እግዚአብሔርን አብረን ማስቀደሳችን አይቀርም። እና ካሁኑ ላለማምድ ግዴለን፣ በጣም አጭር ነች። ሁልጊዜ በዘወትር የሚባለው የቅዳሴ ክፍል አጭር ስለሆነ እሱን አስብልህና እኔ ራሱ ዜማ ላይ ብዙ ጎበዝ አይደለው፣ ግን አንተ በጣም ስለምወድ ያው የቻልኩትን ያክል አስብልሃለሁ።

አደራ ብዙ ሊቃን ይኖራሉ፣ ምናልባት ዜማ የሚገመግሙና ከፍቅር አንጻር ያው ጆሴን ወደ ቅዱስ ቤተክርስቲያን ተመልሶ ገርጂ ማርያም ቤተክርስቲያን አብሮኝ ስለሚያስቀድስ ዝም ገና ከሆኑ ትንሽ ላስጠ ነው ብዬ ነው። በሰንበት ቀን የሚባለውን የመጀመሪያ ቅዳሴ ክፍል አብረን እንላለን። ሌላውን ሌላ ጊዜ በደንብ እናጠናለን። እሺ ጆሴ፣ እቺ ብለን በቃ ሌሎች ሴቶች ወንድሞችንም ብዙ አናለፋም፣ ባይ ባይ እንላቸዋለን። በሰንበት የሚባለው ኩሎ ዘገብራ ለጽድቅ ሳዴቅ ውቱ ወዘያ ከብር ሰንበተ ይይበር በልፈላሲ ዘገባ

የሲጀምር በሰንበት ቅዳሴ ሲጀምር ልክ ይሄ ፓርት ነው የሚባለው ማለት ነው። ከዛ በኋላ እያለ ይቀጥላል። ይህች ቀን ምንኛ መታ አስፈራናት፣ ይች ቀን ምንኛ መታ ስለነገር መንፈስ ቅዱስ ከሰማይ ሰማይ ተወረደባት እየተባለ ከዛ በኋላ የሚነበቡ ቅዳሴ ክፍል ይባላል። ከዛ በሀሌታ ደግሞ ይጀምራል እያለ ይቀጥላል። እያንዳንዱ ትርጉም አለው። ጆሴ፣ በዚህ አጋጣሚ ተወዳጆች፣ ምናልባት ሌሎች ለማያውቁ ቅዳሴ ማለት ከቤቴ ከቤቴልሄ እስከ ጌታችን እርገት ድረስ ያለው ክፍል በአጠቃላይ ማለት ነው። እያንዳንዱ ነገር ትርጉም አለው። ዜማው ብቻ ሳይሆን ኢቭን በቅዳሴ ጸሎት የምናደርገው አክሽን በራሱ ራሱን የቻለ ትርጉም አለው እና ጆሴ ተራ በተራ ንበደስቲ ኩሎ ዘገብራለ ጽድቅ ሆን እንዳልኩት በል፣ ካልሆነ በደንብ እናሳጥረዋለን ይኸው

ጻድቅ ውቱ ጻድቅ ውቱ ወዘያ ከብብ ሰንበተ ወዘያ ከብብ ሰንበተ በጣም በጣም በጣም እግዚአብሔርን ጁስ እጀግናል። መቤቴ አሁን ትርጉም ነገር ለማናቅ ለእኔ አይነቶቹ። እሺ፣ አሁን በዚህ ክፍል ላይ ምንድን ነው እያለን የነበረው? ኩሉ ዘገብራ ለጽድቅ ድምፅ ተቋርጧል እንዴ? አይ፣ ኖ ኖ አለ። አሪፍ ነው በእሁድ እለት ማለት ነው። የቅዳሴያችንን የመጀመሪያ ክፍል ነው ስንል የነበረው ምንድን ነው የሚለው፣ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያ ከብር ሰንበተ ይይበል ፈላሲ ዘገበአ እግዚአብሔር ይፈል ይፈልጠኒኑም ህዝቡ ያከብር ሰንበተ። ይሄ ክፍል በአማርኛ ሲተረጎም ምን እያልን ነው የሚለውን ሀሳብ ለምብላችሁም እውነት የሚያደርግ ሁሉ ሰንበትንም የሚያከብር ጻድቅ ነው። ወደ እግዚአብሔር የተመለሰ ወደ እግዚአብሔር ምን ያለ፣ ወደ እግዚአብሔር የተመለሰ መጻተኛ ከህዝቡ ይለየኝ ይሁን አይበል እውነትን የሚያደርግ ሁሉ ሰንበትንም ሁሉ የሚያከብር ጻድቅ ነው ይላል። ይህ ክፍል የቅዳሴያችን ክፍል ልክ በዕለተ ሰንበት ኦኬ፣ ልክ በቅዳሴው የመጀመሪያ ክፍል ላይ በቤተ ክርስቲያናችን የሚስተጋባው የመጀመሪያው ዜማ ይሄ ነው ማለት ነው። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያ ከብር ሰንበት የሚለው ሰው እንግዲህ፣ ዛሬ ከጆሲ ጋር አብረን ማስቀደሳችን ስለማይቀር አንድ የቅዳሴ ዜማ አብረን ብለናል ማለት ነው። እና ጆሲ በጣም ጎበዝ በሆኑ ያው አሁን እኔ ራሱ ብዙ ነገሩ ስላበላሸው አልቀርም በቤተክርስቲያናችን በጣም ጎበዝ በሆኑ ዲያቆናት ግን ይሄንን ዛ ያለውን የቅዳሴውን ዜማ ሪከርዳ ስላደርግና እልክልሃለሁ። ይሄን ሁሉ ሰው ማለት ነው ታስደምመዋለ ጆሲ። ሪከርድ የተደረገችውን በደንብ አብረህ እያልካት ሸምድድሃት። በቃ እኛ ጸጥ ብለን ተዘጋጅና ነጠላህን ለብሰ። ጆሲ ራሱ አስባችሁታል። ጆሲ ሲል እንዴት ነው ላስመስል እንዴት ጆሲ

ኧረ ግድ ነው። ስለ እውነት እያንዳንዱን ሰውን የምታስደም ነው። እያንዳንዱ ሰው አይቀርም። እና በተረፈ ደህና ነህ? ደህና ነኝ፣ ጆሲ የኔ አባት፣ በጣም ደህና ነኝ። ዛሬ ደስ ስራ ላይ ነው ላይ ቤት ከፍቼ መብራት እየጠፋ ምናምን እኛ ሰፈር፣ አንተ በጣም ሳች፣ እኔም በጣም ትላንትና እራሱ ላይ መብራት ፈለገ ቫምፒየር ነው ብለህ ምጽቡረጥእናሰውኮሜንት ሴክሽን ላይ አንዱ ፈለገ ቫምፒየር ነው ብሎ አልጻፈም። አሁን ብዙ ሰው እውነት ሊመስል ይችላል። አንዳንድ ሞኞን እንሰዋል። እኔ ቫምፒየር እንዴት? ኧረ ተው ተው አሁን በዚህ ሰዓት መለውጥ አልነበረብኝም ከቅዳሴ መልስ አረጆሲ የትኛውም ቦታ ላይ ደካማ ጎኖች ለዛ ነው ስስሜ በቃ አልችልም ለዛ ነው ጉዳየው፣ ስሟን ቀየረች። ጉዳየው አሁን ይህን እኮ ቅዳሴ መልስ ጉዳየው፣ አምና ጆሴ። ለማንኛውም በጣም ነው መወድ ሰው እግዚአብሔር ወዶ ፈቅዶ ደግሞ ተቋረት ከሆንም አረ ነው አለ አለፈልይ ጋይስ፣ ኮፒ ሊንክ አድርጉለት ኖ፣ እኔ ላይ አምሳን ነው የምገባው። አምሳ ሲል ነው የምገባው ጋይስ አሁን እኮ ፈልዬን ሳይ በቃ እድሜ የጠርቶ እድሜ ረጅም ነው የሚባለው እግዚአብሔርን። እንደዚህ ላይቭ ላይ ፎር ዩ ፔጅ ላይ መጣልኝ። ከዛ እኔ አንድ ወንድም ስትል ገባው ሰላም ልበልኝ ከዛ ስለ እኔ እያወራህ ከዛ በቃ የሆነ ወደ ቡጭ ብጭ ማለትኛ በመድኃኔዓለም ሎጣ ነበር፣ የምር ሎጣ ነበር። አልሰማሁም። ኧረ እግዚአብሔር ያሳኳል ጆሲ፣ እግዚአብሔር ያሳኳል። አይቀርም እኔ እንደተመኘሁት አንተ ጋር ነጠላ ለብሰን ኦኬ በቅዳሴው ጸሎት ተገኝተን ሀብተውልና ስመክርስትና አግኝተ ልብ ለዘመናት የናፈቀውን ጌታ ክርስቶስ ኢየሱስን ኦኬ ልጅ ሆነው ስጋውን በልተ ደሙን ጠጥተ ያቺን የደስታ ቀን ኦኬ ጊዜ ሳይርቅ እንደሚያሳየን ተስፋ አደርጋለሁ። የኔ አባት አንተን በርታልኝ። ይበልጥ ደግሞ ነገሮችን ሁሉም ነገር በፐብሊክ አይወራም። ይበልጠ ደግሞ አንዳንድ ነገሮችን ደግሞ በአካል ስንገናኝ እናውራለን። መቼ ትጋብዘኛለሁ? መቼ እንገናኝ? አረ እንገናኛለን። አሁን ፐብሊክ ላይ ብንቀጣጠር መልካም ነው እንጂ እዚህ መልካም እኮ አይደለም። ነገ ደውልኛ፣ በቃ እደውላለሁ። በእውነት እደውላለሁ። ቃ፣ 30 ደቂቃ ዝም ብዬ ናፕል አድርግና፣ አምስት ሰዓት ሲል ሚ ላይቭ ይገባል። ያ ፈልጌ፣ ተንኪው ማይ ብራዘር። እዚህ ያላችሁ ሁላችሁም ሰዎች መልካም ለሊት ይሆንላችሁ። በኋላ ስገባ ካላችሁ እንገናኛለን። ፈልጌ